ሰላም ሰላም፣ ውድ የዩትዩብ ቻናል ተከታታዮች እንዴት አላችሁ? ዛሬም እንደተለመደው እናንተ በጠየቃችሁኝ መሰረት የዩትዩብ የኢንስታግራም፣ የፌስቡክ፣ የተለያዩ ዌብሳይቶች ፓስወርድ ጠፍቶባቸው እንዴት ማግኘት እንደምትችሉ ዛሬ አሳያችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ ሁን። በመጀመሪያ ጎግል ጋር እንሄዳለን ማለት ነው ጎግል ጋር እንሄዳለን ዜን የሰርች ባሩ ላይ ፓስወርድ ፓስወርድ ማናጀር ብለን ሰርች እናደርጋለን። ከዛ መጀመሪያ የሚመጣልንን ዌብሳይት ክሊክ እናደርጋለን ማለት ነው። ከዛም እንደዚህ ሲመጣልን የምንፈልገው ለምሳሌ እኔ ፔፓል ነው እንዳጋጣሚ ይመጣልኝ። ሌላው በሌላ ኢሜል ላይ ከፈትኩት። በዚህ ኢሜል ላይ ፔፓል አለ፣ እሱ መጥቶልኛል። እሱን ክሊክ አደርጋለሁ። ፌስቡክ ቢሆን ፌስቡክ ጋር ትገባላችሁ እናንተ። ዴን ቬሪፋይ ማድረግ አለብኝ። ከዛም የምትፈልጉት ፓስወርድ እዚህ ጋር ማግኘት ትችላላችሁ ማለት ነው።